ሰላም ውድ የእግር ኳስ ቤተሰቦች የምትመለከቱት ዘውትር ማለዳ ወደ እናንተ የሚደርሰውን የማለዳ ስፖርት የመረጃ ፕሮግራማችንን ነው። ከመረጃዎቹ ጋር እኔም አብሬያችሁ የምቆይ ሆናል እናንተ እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። ትናንትና አመሻሹን ሌሊት እንዲሁም ዛሬ ማለዳ የወጡትን መረጃዎች በሙሉ ይዘን ወደ እናንተ ልናደርስ እዚህ ተገኝተናል። በቅድሚያም የሀገር ውስጥ መረጃ ቅድሚያ ወደ አረግነው መረጃችን ስናልፍ የሰባተኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታ የመጨረሻ ጨዋቶች ትናንትና ቀን እንዲሁም አመሻሹ ላይ ቀጥለው የተካሄዱ ሲሆን በሰባተኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ የኢትዮጵያ ንግድ ባንክ ከመቀሌ ሰባ እንደርታ ያገናኘው ጨዋታ አንድ አቻ ውጤት ተጠናቋል ማለት ነው። ኤፍሬም ሊጋኑ እና አዲስ ግዲ ለኢትዮጵያ ንግድ ባንክ ጎሎቹን ያስቆጠሩ ተጫዋቾች ናቸው። እንግዲህ ኪቲካ ጅማ እና ሱሌይማን ሀሚድ ደግሞ የመቀሌ ሰብዓ እንደርታን ጎሎች ያስቆጠሩ ተጫዋቾች ናቸው። እንግዲህ ኬቲካ ጅማ ባለፉት አመታት የኢትዮጵያ ፕሪሜር ሊግ እጅግ ተስፈኛ ተጫዋች ይሆናል ተብሎ ሲጠበቅ የነበረ ነገር ግን እንደ ተስፋው ሳይሆን ቀርቶ እየደበዘዘ የመጣ ልጅ ነበረ። ከዚህ ውድድር አመት ግን አዲስ የማሰራራት ጉዞ ይሆንለታል ተብሎ ይጠበቃል። ሱላይማን ሐሚድን ቢሆን በኢትዮጵያ ፕሪሜር ሊግ ከሚገኙ ኳሊቲያቸው በጣም ለቅ ካለ ከኳስ ጋር ምቾት ከሚሰማቸው ክሮሳቸው በልዩነት ተነቅሶ መውጣት ከሚችሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። እና በእነዚህ ተጫዋቾች ጎል ታግዞ መቀሌ ሰባ እንደርታ ሁለት አቻ በሆነ ውጤት ጨዋታውን ጨርሰዋል ማለት ነው። የንግድ ባንክንም ጎሎችን ያስቆጠሩት ኤፍሬም ሌጋኖንም ሆን አዲስ ጊዜ ስንመለከት በፕሪሚየር ሊጉ ላይ አዲስ ያሉ ሰዎች ናቸው። በተለይ አዲስ ጊዜ ከሲዳማ ቡና በመነሳት ከዚያም በኋላ ቅዱስ ጊዮርጊስ ገብቶ ከጉዳት ጋር ብዙ ጦርነቶችን አድርጎ እዚያም ወደ ቀደመ ብቃቱ አሁን እየተመለሰ ያለ ይመስላል። አዲስ ጊዜ በሲዳማ ቡና እየነበረ ለኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪነት የሚፎካከር አጥቂ ነበረ። ነገር ግን ቅዱስ ጊዮርጊስ ከገባ በኋላ በሱ ቦታ የሚጫወቱ ከሱ የተሻለ ኳሊቲ በነበራቸው ተጫዋቾች በመዋጥም አንድም በሱ ምክንያት ሌላም ደግሞ በጉዳት ምክንያት ለረዥም ጊዜ ሜዳ ላይ ሳንመለከተው ቆይተን ነበረ። ከዚያም በኋላ ሌሎች ክለቦችን ጆይን አርጎ በኢትዮጵያ ፕሪሚየር ሊግ ሲጫወት ሰንብቷል። አሁንም እንግዲህ በኢትዮጵያ ንግድ ባንክ ጎሎችን ማስቆጠር ቀጥለዋል ማለት ነው። ሌላው እንግዲህ አርባ ምንጭ ከሀዋሳ አርባ ምንጭ ከተማ ከሀዲያ ሁሳና ያገናኘው ጨዋታ ይህም እንግዲህ አንድ አቻ የተጠናቀቀ ሌላኛው ጨዋታ ነው። እዩ ባለማየው ለሀዲያ ሁሳና ተአምሩ እያሱ ተአምሩ ደግሞ ለአርባ ምንጭ ከተማ ጎሎችን ያስቆጠሩ ተጫዋቾች ናቸው። እንግዲህ እነዚህን ተጫዋቾች ስንመለከት ለፕሪሚየር ሊጉ በጣም ፋሚሊየር የሆኑ ሰዎች ናቸው። እየው ባለሙያየው በጣም ኳሊቲ ተጫዋች ነው። ከኢትዮጵያ ንግድ ባንክ ጋር ባሳለፉት የውድድር ዘመናት ሻምፒዮን እስከመሆኑ የደረሰ ተጫዋች ነው። እያሱ ታምሩ ስንመለከት ከኢትዮጵያ ቡና ጋር ለረዥም ጊዜ ሲጫወት የምናውቀው ተጫዋች ነው። እንግዲህ እያሱ ታምሩ በኢትዮጵያ ፕሪሚየር ሊግ እና በኢትዮጵያ ቡና ደጋፊዎች ጥሩ በጥሩ ባህሪው የሚታወቅ እንደ መሪ የሚቆጠር ተጫዋች ነው እና ይህም ተጫዋች ቢሆን ኢትዮጵያ ፕሪሚየር ሊግ ፋሚሊየር የሆነ ሌላኛው ሰው ነው ማለት ነው። እንግዲህ እነዚህን ጨዋታዎች ተመልክተን የሰባተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎችን በዚሁ ጨርሰናል ማለት ነው። ነገር ግን አርባ ምንጭ ከተማ በሊጉ አሁንም ቢሆን አንድም ጨዋታ ማሸነፍ አልቻለም። ትናንትናም ለአርባ ምንጭ በኢያሱ ሳምሩ ግዞ ጎል ታግዞ አንድ ለባዶ ከመሸነፍ ወደ አንድ ለአንድ ተርፏል። ነገር ግን አሁንም ድረስ ሰባት ሳምንታት ተቆጥሯል በኢትዮጵያ ፕሪሚየር ሊግ፣ ነገር ግን አንድም ጨዋታ ማሸነፍ አልቻለም ማለት ነው አርባ ምንጭ ከነማ። እንግዲህ የኢትዮጵያ ፕሪሚየር ሊግ የሰባተኛ ሳምንት ጨዋታዎች በዚሁ ተጠናቋል። ውጤቶቹን እንዳጠቃላይ ስንመለከት ማክሰኞ ከዚደረጉ ስንጀምር ወልዋሉ አዲግራት ዩኒቨርሲቲ ሁለት ለአንድ በሆነ ውጤት በወላይታ ጅጫ ተሸንፏል። አዳማ ከነማ ባህርዳር ከነማን አንድ ለዜሮ አሸንፏል። መቻል ከሲዳማ ቡና ሁለት ለአንድ በሲዳማ ቡና አሸናፊነት ተጠናቋል። ነገሌ አርሲ የሲዝኑ ሁለተኛ ድሉን ኢትዮጵያ መድን አንድ ለዜሮ አሸንፎ ከውኗል ማለት ነው። ሐዋሳ ከነማ ከፋሲል ከነማ ያደረጉት ውጤት በፋሲል ከነማ አንድ ለባዶ መሪነት ተጠናቋል። ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክ ያደረጉትን ጨዋታ ቅዱስ ጊዮርጊስ መሸነፍ ችሏል። ይህን ጨዋታ በኢትዮ ኤሌክትሪክ አንድ ለባዶ በሆነ ውጤት። ሌላው ድሬዳዋ ከነማ በሽረ መድረግነት ሁለት ለባዶ ሲሸነፍ ኢትዮጵያ ቡና ከመመራት ተነስቶ ሸገር ከተማን ሁለት ለአንድ ማሸነፍ ችሏል። እንግዲህ ኢትዮጵያ ቡና ከተከታታይ ሽንፈቶች በኋላ ከድል ጋር የታረቀበት ጨዋታ ተብሎ ተመዝግቧል። ሌላኛው የከተማ ተቀናቃኝ ቅዱስ ጊዮርጊስ አንድ ለዜሮ ሲሸነፍ፣ ኢትዮጵያ ቡና ሁለት ለአንድ በሆነ ውጤት አሸንፏል። መቀሌ ሰባ እንደርታ ትናንት የተደረጉ ጨዋታው ሁለት ለሁለት ከኢትዮጵያ ንግድ ባንክ እንዲሁም ሀዲያ ሆሳና ከአርባ ምንጭ ከተማ አንድ ለአንድ በሆነ ውጤት ትናንትና ጨዋታቸውን ጨርሰዋል ማለት ነው። እንግዲህ የኢትዮጵያ ፕሪሜር ሊግ የ ሰባተኛ ሳምንት ጨዋታዎች ከተጠናቀቁ በኋላ የደረጃ ስንጠረዥን በምንመለከትበት ጊዜ ሲዳማ ቡና ከሰባት ጨዋታዎች በኋላ 16 ነጥብ እና ሰባት የንጹህ ጎል ልዩነት ይዞ አንደኛ ደረጃ ላይ ተቀምጧል። በተመሳሳይ ሰባት ተጫወቶ አስራ አምስት ነጥብ ያለው ፋሲል ከነማ ነው ከመሪው ሲዳማ ቡና አንድ ነጥብ ብቻ አንሶ ከሁለተኛው ፋሲል ከነማ አሁንም አንድ ነጥብ አንሶ በ14 ነጥብ ሶስተኛ ላይ የሚገኘው ኢትዮ ኤሌክትሪክ ነው። አሁንም ከኢትዮ ኤሌክትሪክ አንድ ነጥብ አንሶ በ13 ነጥብ አራተኛ ላይ የተቀመጠው ሐዋሳ ከነማ ነው። አሁንም ከሐዋሳ ከነማ አንድ ነጥብ አንሶ በ12 ነጥብ አምስተኛ ላይ የተቀመጠው መቻል ነው። ከዚያም በኋላ መቻል፣ ቅዱስ ጊዮርጊስ እና አዳማ ከነማ በተመሳሳይ 12 12 12 ነጥብ በመያዝ እስከ ስምንተኛ ያለውን ጨዋታ ያለውን ደረጃ መያዝ ችለዋል። ከዚያም በኋላ ሌሎች የክለቦች የደረጃ ስንጠረዥ ይቀጥላሉ። ወልዋሎ አዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማ እንዲሁም መቀሌ ሰባን ደርታ እስካሁን ድረስ አንድም ድል ሳያስመዘግቡ ወራጅ ቀጠና ላይ የሚገኙ ክለቦች ናቸው። በተለይም ወልዋሎ አዲግራት ዩኒቨርሲቲ አንድ ነጥብ ብቻ ነው ከሰባት ጨዋታ መሰብሰብ የቻለው። አርባ ምንጭ ከተማ ስንመለከት አራት ነጥብ እንዲሁም በተመሳሳይ መቀሌ ሰባን ደርታም አራት ነጥብ ይዘው ወራጅ ቀጠና ላይ ሆኗል ማለት ነው። እንግዲህ የአዲስ አበባ ከተማ ኢትዮጵያ ቡና የሚገኝበትን ደረጃ ስንመለከት በሰባት ጨዋታ ማይነስ ሁለት የጎል ልዩነት ይዞ ወይም ደግሞ ሁለት የግብዳን ይዞ በሰባት ነጥብ አስራ አምስተኛ ደረጃ ላይ ይገኛል። በዚህኛው ከሸገር ሲቲ ጋር ባደረገው የሰባተኛ ሳምንት ውድድር የፕሪሚየር ሊግ ጨዋታ ባያሸንፍ ኖሮ እንግዲህ ከወራጅ ቀጠኖቹ እኩል ነጥብ ይኖሮ ነበረ ማለት ነው። ነገር ግን ይችን ጨዋታ በማሸነፉ እራሱን ከወራጅ ቀጠና ስጋት አርቋል፣ ማለት እንኳን ማንችል በመጠኑ ከፍ ማድረግ ይችሏል ማለት ነው። እንግዲህ ከፍተኛ ጎል አስቆጣሪዎቹን የኢትዮጵያ ፕሪሚየር ሊግን ስንመለከት የቅዱስ ጊዮርጊሱ ኮከብ ተጫዋች አቤል ያለው እንግዲህ እንደምናውቀው ከኢትዮጵያ ውጪ በአፍሪካ ሊጎች ላይ ተጫውቶ ተመልሶ ወደ ኢትዮጵያ ፕሪሚየር ሊግ ሲመለስ ቅዱስ ጊዮርጊስ ፊርማውን መፈረሙ ይታወሳል እና ቅዱስ ጊዮርጊስ ላይ ብዙ ትልልቅ ተጫዋቾች ባይኖሩም ነገር ግን እሱ ገብቶ ከተስፈኛ ተጫዋቾቹ ጋር አንድ ላይ በመሆን በአንበልነት እየመራ አራት ጎሎችን አስቆጥሯል። በተመሳሳይ ሌላ አራት ጎል በማስቆጠር የኢትዮጵያ ፕሪሚየር ሊግን ከፍተኛ ጎል አስቆጣሪነት የሚመራው የሐዋሳ ከነማው ተስፈኛ ተጫዋች ያሬድ ብሩክ ነው። በዚህ ውድድር ዘመን እንግዲህ ብዙ ነገር ከሱ ይጠበቃል። እኛም እንግዲህ የሁለቱን የአቤል ያለውን እና የያሬድ ብሩክን የከፍተኛ ጎል አስቆጣሪነት ፉክክር እንደዚሁ እየተከታተልን ቀጥታው በእናንተ የምናሳውቃቸው ይሆናል። በጉጉትም የሚጠበቅ ስለሆነ ማለት ነው። ሌላው እንግዲህ ሶስት ጎል ያስቆጠሩ በርከት ያሉ ተጫዋቾች አሉ። እነዚህም ያሬድ ባዬ፣ ተከላካዩ ማለት ነው፣ ታምራት እያሱ፣ ጌታነ ከበደ፣ በረከት ግዛው ኪቲጋ፣ ጅማ ዳንኤል ዳርጌ፣ መሀመድ አበራ፣ አቤል ማሙሽን ጨምሮ በርካታ ተጫዋቾች ሶስት ሶስት ጎል በማስቆጠር የኢትዮጵያ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነትን በሁለተኛ ደረጃ የሚመሩ ተጫዋቾች ናቸው። እንግዲህ የስምንተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከእሁድ ከነገ ወዲያ ማለት ነው ከእሁድ ጀምሮ መደረግ ይጀምራሉ። ይህም በአዲስ አበባ ስቴዲየም ፋሲል ከነማ ከወላይታ ዲቻ፣ ወልዋሎ አዲግራት ዩኒቨርሲቲ ከመቀሌ ሰባ እንደርታ ሽርም ከሀዋሳ ከነማ፣ ሲዳማ ቡና ከኢትዮጵያ ንግድ ባንክ፣ መቻል ከድሬድዋ ከነማ ሲጫወቱ፣ እንዲሁም በሀዋሳ ዩኒቨርሲቲ ስቴዲየም ባህር ዳር ከተማ ከኢትዮጵያ ንግድ ባንክ፣ ኢትዮ ኤሌክትሪክ ከአዳማ ከነማ፣ ኢትዮጵያ ቡና ከሀዲያ ሁሳና፣ ቅዱስ ጊዮርጊስ ከአርባ ምንጭ ከነማ እንዲሁም ነገሌ አርሲ ከሸገር ከተማ የሚያደርጓቸው የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች በብዙ ይጠበቃሉ ማለት ነው። ስለ ሀገር ውስጥ ስፖርታዊ መረጃዎች ይህንን ያህል ካነሳን። የባህር ማዶ ስፖርት የመረጃዎችን እናንሳ እንግዲህ። ትናንትና ማምሻውን የዩሮፓ ሊግ ተጠባቂ መርሃ ግብሮች ሲደረጉ አምሽቷል። ውጤታቸውን አይተን እዛ ላይ የሚነሱ ሀሳቦች እናንሳለን ማለት ነው። እንግዲህ ትናንትና ማምሻውን ተጠባቂ የዩሮፓ ሊግ መርሃ ግብሮች ሲደረጉ ሮማ ከሚትላንድ ያደረጉ ጨዋታ ይጠበቅ ነበረ። ሮማ እንግዲህ የጣሊያኑ ክለብ ይህንን ጨዋታ በቀላሉ ያሸነፋል ተብሎ ተጠብቆ ነበረ። እንደተጠበቀውም ሁለት ለአንድ በሆነ ውጤት አሸንፏል ማለት ነው። ሌላው ፖርቶ ከኒስ ያደረጉት ጨዋታ የፖርቹጋሉ ክለብ ከፈረንሳዩ ክለብ ሶስት ነጥብ እና ሶስት ጎልም ይዞ መውጣት ይችላል ማለት ነው። በአንፃራዊነት በጨዋታው ሻል ብለው የተገኙት ፖርቶች ሶስት ለባዶ በሆነ ሰፊ ውጤት ማሸነፍ ይችላል ማለት ነው። ፌኖርድ በሜዳው ሴልቲክን አስተናግዶ ነበረ። የቀድሞ የአርኔስ ሎቶ ቡድን ፌኖርድ ለሴልቲክ እጅ ሰጥቷል ማለት ነው። ሶስት ለአንድ በሆነ ውጤት ሴልቲክ አሸንፏል። ሊል ከዳይናሞ ዛግሬብ ያደረጉትን ጨዋታ በሊል አራል ባዶ አሸናፊነት ተጠናቋል። ሌላው የእንግሊዙ ተወካይ አስቶን ቪላ ከያንግ ቦይስ ያደረገውን ጨዋታ ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። ሌላው ቪክቶሪያ ፕሌት ከፍራይበርግ ያደረጉት ጨዋታ ምንም ጎል ሳይደረግበት የተጠናቀቀው ብቸኛው ጨዋታ ሆኗል። ከሙሉ የትናንትና የአውሮፓ ሊግ ጨዋታዎች ሌላው ሉዶጋርት ከሴልታ ቪጎ ያደረጉት ጨዋታ እንግዲህ ሴልታ ቪጎ ስፔን ተወካይ ጥሩ ጊዜን እያሳለፈ አይገኝም። በላሊጋውም ሶስት ለሁለት በሆነ ውጤት ተሸንፏል ማለት ነው። ሌላው ፊነርባቼ ከፍሬንክ ቫሮስ አንድ ለአንድ በሆነ ውጤት መውጣት ችለዋል። እንግዲህ ፊነርባቼ አንድ ተጫዋች በቀይ ካርድ ተሰናብቶበት ነበር በጨዋታው ነገር ግን ስቲል አንድ ነጥቡን ይዞ አሳክቶ መውጣት ችለዋል ማለት ነው። ሌሎች ተጠባቂ ጨዋታዎችን ስናንሳ ስፖርቲንግ ብራጋ አንድ ለአንድ በሆነ ውጤት ከሬንጀርስ ጨርሷል። በተመሳሳይ ስፖርቲንግ ብራጋም አንድ ተጫዋች በቀይ ካርድ ወጥቶበት ነበረ። ኦትሬጅ ከሪያል ቤቲስ ያደረጉ ጨዋታ በስፔኑ ተወካይ ሪያል ቤቲስ ሁለት ለአንድ አሸናፊነት የተጠናቀቀ ጨዋታ ነው። ቦሎኛ ከሳልስበርግ አራት ለአንድ በሆነ ውጤት በቦሎኛ በጣሊያኑ ክለብ አሸናፊነት ተጠናቋል ማለት ነው። ጌንክ ከባዝል ያደረጉ ጨዋታ ሁለት ለአንድ በሆነ ውጤት በጌንክ አሸናፊነት ተጠናቋል። ሌላው ሲጠበቅ የነበረው ኖቲንግሃም ፎረስት ከማልሞ ያገናኘው ጨዋታ ነበረ። ኖቲንግሃም ፎረስት እንግዲህ ቀለል ብሎት ሶስት ለዜሮ ሆኖ ውጤት ማሸነፍ ችሏል ማለት ነው። እንግዲህ ክርቬና ዝቬዝዳ ከኤፍሲኤስቢ ጋር ጨዋታውን አድርጎ ነበረ። ኤፍሲኤስቢ እንግዲህ አንድ ቀይ ካርዶቶበት ነበረ። ክርቬና ዝቬዝዳ ነገር ግን ይህንን ጨዋታ አንድ ለዜሮ ሆኖ ውጤት ማሸነፍ ችሏል። እንግዲህ ዝቬዝዳ ባሳለፈ የውድድር ዘመን እናስታውሳለን፣ በቻምፒዮንስ ሊጉ ብርቱ ተፎካካሪ ነበረ። ትንሽ ክለብ ሆኖ በቻምፒዮንስ ሊጉ መሳተፉ ሲያነጋግር ነበረ። ነገር ግን አሁን ልክ እንደዚህ በዩሮፓ ሊጉ ነጥቦችን እየሰበሰበ ጨዋታዎችን እያሸነፈ ቀጥሏል ማለት ነው። ሌላው ማካቢ ቴላቪቭ ከኦሎምፒክ ሊዮን ያደረጉት ጨዋታ እንግዲህ የእስራኤሉ ክለብ ማካቢ ቴላቪቭ አንድ ተጫዋች በቀይ አቶ ነበረ። ውጤቱም እሱን በደንብ ያሳያል። ከሌሎቹ በተቃራኒ ኦሎምፒክ ሊዮን ስድስት ለዜሮ በሆነ ውጤት ግማሽ ደርዘን ጎል አስቆጥሮ ነው በሰፊ የጎል ልዩነት ማሸነፍ የቻለው። ሌሎችም ጨዋታዎች ተደርጓል። የሚጠበቁት እነዚህ ነበሩ ማለት ነው። ሌሎች የዩሮፓ ኮንፈረንስ ሊግ ጨዋታዎችም ተደርጓል። ነገር ግን ለትልቅና ትኩረት የሚስብ ብዙ ርዕሰ ዜና የሚፈጥሩ ክለቦችም ጨዋታዎችም አልነበሩም። ምናልባት ራዮ ቫይካኖ ካልሆነ በስተቀር የሪያል ማድሪዱ የከተማ ተቀናቃኝ ማለት ነው ራዮ ቫይካኖ ጨዋታ አድርጎ ነበረ። ሁለት ለአንድ በሆነ ውጤት በሶልቫን ተሸንፏል። ስለዚህ ያን ያህል አነጋጋሪ ነገሮች የተፈጠሩበት አልነበረም። እንግዲህ ውጤቶቹ እነዚህን ይመስላሉ። የትናንትና የዩሮፓ ሊግ እንዲሁም የአውሮፓ ኮንፈረንስ ሊግ ውድድሮች ማለት ነው። ወደ ሌሎች መረጃዎች ስናለፍ እንግዲህ ኢንዲኬሊያ ይዞት በወጣው መረጃ ትናንትና ማለት ነው ሊቨርፑል በጣም አስከፊ የሚባል የውድድር ዘመን እያሳለፈ እንደሆነ ይታወቃል። ተከታታይ ጨዋታዎችን እየተሸነፈ ነው፣ በፕሪሚየር ሊጉም በቻምፒዮንስ ሊጉም በተለይ በአውሮፓ ቻምፒዮንስ ሊግ አራ ለአንድ በሆነ ውጤት መሸነፉ ይታወቃል። በፒኤስቪ በሜዳው ባንፊልድ አራ ለአንድ በሆነ ሰፊ ውጤት መሸነፍን ሊቨርፑል አክሴፕት የሚያደርገው ነገር አይደለም እና የሊቨርፑል የአስቸኳይ ስብሰባ ተጠርቶ እንደነበር ይታወሳል ትናንት። እና እንግዲህ በስብሰባው አርኔ ስሎት የመጨረሻ ማስጠንቀቂያ እንደተሰጣቸው ተነግሯል። ከሚቀጥሉት ሁለት የፕሪሜር ሊግ ጨዋታዎች ስድስት ነጥብ የማግኘት ግዴታ እንደተጣለባቸውም ተሰምቷል። ትናንት እንግዲህ በፕሪሜር ሊጉ ከዚህ በኋላ ተከታታይ ሁለት ጨዋታዎችን የሚያሸንፉ ከሆነ የመባረር ስጋት ያለባቸው አሰልጣኝ ሆኖ እንደሚቀጥሉ ተነግሯል ማለት ነው። ሌላው እንግዲህ ከእሳቸው ጋር ተያይዞ አትሌቲክም ትናንትና መረጃ ይዞ ወጥቶ ነበረ። ከዚህ ስብሰባ በኋላ አርኔስሎት የሊቨርፑል አስከፊ ጉዞ ለመቀየር ጫና ውስጥ እንዳለ ቢታወቅም፣ ነገር ግን ከሊቨርፑል ቦርድ ከነዚህ ሁለት ጨዋታዎች በማሸነፍ ነገሮች እንዲለውጥ እድል ድጋፍ ተሰጥቶታል ማለት ነው። ለሊቨርፑል እና ለአርኔስሎት ቅርብ የሆኑ ምንጮች ትናንትና እና ማለዳውን ይዞ በወጡ መረጃዎች መሰረት አሰልጣኙ ያለው ቦታ አስተማማኝ እንደሆነ እና ከፒኤስቪ ሽንፈት በኋላም ይህ ለውጥ እንደማይኖረው ተነግሯል። በተለይ በእሳቸው በኩል ምንም አይነት ከፒኤስቪ ጨዋታ በፊትም በኋላም የእምነት ለውጥ እንደሌለ፣ ነገር ግን ከማኔጅመንቱም ቢሆን ሁለቱን ጨዋታዎች ከዚህ ቀጥሎ የሚደረጉትን የፕሪሚየር ሊግ ጨዋታዎች ማሳካት የሚችሉ ከሆነ ከጎናቸው እንደሚቆሙ ተገልጾላቸዋል ማለት ነው። እንግዲህ ሊቨርፑል በዚህ ጊዜ እጅግ አስከፊ የሚባል የውድድር ዘመንን እያሳለፈ ነው እና የሚገኘው በተቻላቸው አቅም ወደ ቀደመ ተፎካካሪነቱ ይመልሱል ተብሎ ይጠበቃል። ነገር ግን ከዚህ በኋላ የዋንጫው ነገር እንዳበቃለት ብዙዎች ያምናሉ ማለት ነው። ወደ ሌላው መረጃችን ስናልፍ እንግዲህ ከትናንት በስቲያ ተደረገው የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ ቪቺኛ በአውሮፓ ቻምፒዮንስ ሊግ ላይ ሀትሪክ መስራቱን እናስታውሳለን። በጨዋታው መሀል እንግዲህ ቪቺኛ በአውሮፓ ቻምፒዮንስ ሊግ የእንግሊዝ ክለቦች ላይ ሀትሪክ የሰራ ዘጠነኛ ተጫዋች መሆን ይችላል። እንግዲህ ባሳለፍ ነው የሳምንቱ አጋማሽ ላይ ከቶተናም ባደረጉ ጨዋታ አትሪክ እንደሰራን እናስታውሳለን። እና ከዚህ በፊት ሮናልዶ ከማንቸስተር ዩናይትድ ጋር ሀትሪክ መስራት ችሎ ነበረ። ቱንካይ ከማንቸስተር ዩናይትድ ጋር በድጋሚ ሀትሪክ መስራት ችሎ ነበረ። ሊዮኔል ሜሲ ከአርሰናል ጋር ሀትሪክ መስራት ችሏል፣ እንዲሁም ከማንቸስተር ሲቲ ጋርም ሀትሪክ መስራት ችሏል። ሌላው ሰርጂ ግናብሪ ከቶተናም ጋር ሀትሪክ መስራት ችሏል። 2019 ላይ ንኩኩ ከማንሲቲ ጋር በ2021 ሀትሪክ መስራቱ በቅርቡ የምናስታውሰው ነው። ካሪም ቤንዜማ በቼልሲ ከቼልሲ ጋር 2022 ላይ ሀትሪክ ሰርቷል። ቪክተር ዮኬሬሽ ከማንቸስተር ሲቲ ባሳለፍን ውድድር ዘመን ሀትሪክ ሰርቷል። ኪሊያን ምባፔ ከማንቸስተር ሲቲ ጋር ባሳለፍን ውድድር ዘመን በተመሳሳይ ሀትሪክ ሰርቷል። እንዲሁም ዘጠነኛው ተጫዋች ማለት ነው ቪቺኛ ከቶተናም ጋር በዚህኛው የውድድር ዘመን ሀትሪክ መሰራት ችለዋል ማለት ነው። ይሄ ፖርቹጋላዊ የመሀል ሜዳ ተጫዋች የተሻለ ነገርን እያመጣሁንም ይቀጥላል ተብሎ ይጠበቃል። እንግዲህ ስሙን ከእንደዚህ ዓይነት ታሪካዊ ተጫዋቾች ጋር እያስተካከለ ይገኛል ማለት ነው። እንግዲህ ጆሹዋ ኪሚች የሚመለከተው መረጃችን ስናነሳ ከዚህ ቀደም ጆሹዋ ኪሚች ባሳለፍነው የሳምንት አጋማሽ ከአርሰናል ጋር ባደረጉት ጨዋታ እጅግ እንደ ከበዳቸው ጨዋታ ሁላችን ተመልክተን ነበረ። ባይን ሙኒክ እና አርሰናል የዚኛው የፕሪሚየር ሊግ የዚኛው የአውሮፓ ሻምፒዮንስ ሊግ ምርጥ አንደኛ እና ሁለተኛ ቡድኖች እንደሆኑ የሚታወቅ ነው። በአቋም ደረጃ እንግዲህ እነሱም ይህንን ፕሩቭ ለማድረግ በኤሚሬት ስቴዲየም ጨዋታቸውን አድርገው በአርሰናል የበላይነት መጠናቀቁ ይታወሳል። በዚህ ከዚህም ጨዋታ በኋላ እንግዲህ በዘንድሮ የውድድር ዘመን ማን ነው የፈተናችሁ የከበዳችሁ ቡድንስ ማን ነበር? ተብሎ ለተጠየቀው ጥያቄ ጆሹዋ ኪሚች ፒኤስጂ የሚል መልስ ሰጥቷል። ነገ ከዛም ጠያቂው እንዴት ያሸነፋችሁ እኮ እናንተ ያሸነፋችሁ፣ ግን አርሰናል ነው ተብሎ ለተመለሰለት መልስ የመለሰው ነገር አዎ ነው፣ ግን አርሰናል በቆመ ኳስ ይተማመናሉ እና ደግሞ ረዣዥም ኳሶችን ይወዳሉ። እኔ ደግሞ እግር ኳስ ጨዋታ ሳይሆን ጨዋታ ማስተዳደር ነው። ከፒጂ ጋር ስንጫወት የምንጫወተው እግር ኳስ ነው ከአርሰናል ግን በተቃራኒ ውሏል። ይህም ማለት እንግዲህ ስፔሲፊካሊ በጆሹዋ ኪሚች ቦታ ላይ እንዴት ለእነሱ መጫወት እንደሚከብድ ወይም ደግሞ ከአርሰናል ጋር መጫወት ያን ያህል ፈታኝ እንደማይሆን፣ በየትኛው መንገድ ሊያሸንፉ እንደሚችሉ ነገር ግን ፒጂ እንደ ስትራክቸር አጫወት ላይ ተጽዕኖ እንደሚያደርጉ ገልጸዋል። እንደውም በተመሳሳይ ማኑዌል ኒዌር ስለ አርሰናል የቆሙ ኳሶች አስተያየትን ሰጥቶ ነበረ። እንደምናስታውሰው እንደ አርሰናል የማዕዘን ምት ኳሶችን የሚመታ ቡድን አይቻላቅም። የማዕዘን ምት በሚያገኙበት ጊዜ ሁሉም ፍጹም ቅጣት ምት እንዳገኙ ይደሰቱ ነበር የሚል አስተያየትን ሰጥቷል። ይህም እንግዲህ ትላንት ወዲያው ጨዋታ ላይ አንድ የማዕዘን ምት ኳሶችን አግኝተዋል። እንዲሁም የመጨረሻውን ጎል ሲያስቆጥሩ በማኑዌል ኖየር የግል ስህተት ታግዘው እንደነበረ ሁላችንም የምናስታውሰው። ሌሎች እንግዲህ መረጃዎችን ስናነሳ ኪሊያን ምባፔ የዚህኛው የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተሸልሟል። እንግዲህ አራት ጎሎችን በአንድ ጨዋታ ላይ ማስቆጠር የቻለው የፈረንሳይ ኢንተርናሽናል በዚህ የአውሮፓ ሻምፒዮንስ ሊግ የአምስተኛው ዙር የምድብ ጨዋታዎች የሳምንቱ ምርጡ ተጫዋች በመባል ተሸልሟል ማለት ነው። ሌላው የከተማ ተቀናቃኛቸው ባርሴሎናን የሚመለከት መረጃ ስናይ እንግዲህ ባርሴሎና ስፓኒያርዳዊውን ሁለ ቤተ ከላካይ ስፍራ ተጫዋች ኤሪክ ጋርሻል ኮንትራት እስከ 2030 ድረስ ለማረዘም እንደተቃረቡ ኤልሞንዶ ዲፖርቲቮ አስነብቧል ማለት ነው። እንግዲህ በካታላኑ ቡድን ውስጥ በተለያዩ ሚናዎች እየተጫወተ የሚገኘው ጋርሻ በሀንስፍሊክ ተወዳጅ ከሆኑ ተጫዋቾች መካከል ግንባር ቀደሙ እንደሆነ ይታወቃል። እንግዲህ እሱም በቡድኑ በመቆየት ፍላጎት እንዳለው የተናገረ ሲሆን ከኮንትራክት ፊርማ ሂደቱም እንዲፋጠን ፍላጎት እንዳለው በዚሁ ተገልጿል። እንደሚታወቀው እንግዲህ የሪጋርሻ በላማሲያጋ አካዳሚ የተገኘ ኮከብ የነበረ ቢሆንም በማንቸስተር ሲቲ ቤት ራሱን ያሳየው ዛ እንደነበረ እናስታውሳለን። በ2021 ነገር ግን ተመልሶ ወደ ባርሴሎና በመምጣት ወጥ የሚባል አቋም ማሳየት ተስኖት በጃቪ ሄርናንዴስ ስር የአሰልጠኝነት ዘመን እምነት አቶ ለጂሮና በውሰት ተሰጥቶ ነበረ። አሰልጠኝ ጃቪ ሄርናንዴዝ ከሱ ይልቅ ፒኬ እና አራሁን ይመርጡ ነበረ በተከላካይ መስፈር ለማሰለፍ ነገር ግን በጀርመናዊ አሰልጣኝ ሃንሲ ፍሊክ ዳግም መወለድ ችሏል። እንደ አማካይ በቀኝ እንደ አማካይ መሆን እንደሚችል፣ ወይም በቀኝ መስመር ተመላላሽነት፣ በመሀል ተከላካይነት፣ በተከላካይ አማካይነት እየተጫወተ ትልቅ ግልጋሎትን እየሰጠ ይገኛል። ይህንንም ተከትሎ ታዲያ ክለቡ ባርሴሎና በአቋሙ ደስተኛ ስለሆነ ኮንትራቱን እንዲያድስ ቀድሞ ስራዎችን ጀምሯል ማለት ነው በዚህ የውድድር ዘመን ከተጫዋቾች ጉዳት ጋርም ከተጫዋቾች የአቋም መውረድ ጋርም ተያይዞ የስኳድ ዴቪዝ አማራጭ እየሰጠ የሚገኝ ትልቅ ተጫዋች ነው። ኤሪክ ጋርሻ በቅርቡ አፍንጫውም ከተጎዳ በኋላ ማስክ ጠቅልሎ እንደሚገባ ይታወቃልና፣ በዚህ ጊዜ ባርሴሎና እሱን የመሰለ ቨርሳታይል ተጫዋች በቡድናቸው ውስጥ መካተቱ አሁንም ቢሆን ለባርሴሎና እጅግ እፎይታም ጭምር ነው። እንዲሁም ደግሞ ይዘውት ሊቆዩት የሚገባ ተጫዋች ነው። ደግነቱ እሱም በዛ ቡድን ውስጥ ለመቆየት ፍላጎት አለው እና የዚህ የማስፈረም ሂደት ያን ያህል ፈተና የሚገጥመው አይመስልም። ወደ ሌላው መረጃችን ስናልፍ እንግዲህ ብራዚላዊውን የምንጊዜም የብራዚል ምርጥ ተጫዋቾች መካከል አንዱ የሆነው ኔማርን የሚመለከት መረጃ እናገኛለን። እንግዲህ ኔማር የዶክተሮችን ምክር ችላ ብሎ በጉዳት መጫወቱን ለመቀጠል ማሰቡን መረጃዎች ወጥተዋል። እንግዲህ ኔማር በግራ ጉዳቱ ላይ ያለውን የመገጣጠሚያ ቀዶ ጥገና እንዲደረግ ቢመከርም ሳንቶስ ከሊግ እንዳይወርድ ለማገዝ መስዋዕትነትን ለመክፈል ዝግጁ መሆኑን መረጆች እንኳን እንግዲህ ሳንቶስ ሊወርድ ከጫፍ እንደደረሰ የምናውቀው ነገር ነው። ኔማርን የያዘ ቡድን እንዴት በዚህ ልክ ሊንኩታኩት ይችላል የሚለው ሲያነጋገር መቆየቱ ይታወሳል። ነገር ግን ኔማር እኔ ተጎጅጄ ተጎትቼ ይሄ ነገር እንዲሆን አልፈቅድምና ከነውዳሲንብን ይጫወታለው ሰርጀሪ አልሰራም ብሏል ማለት ነው። እንግዲህ እሱን የተመለከተው መረጃችን የሚመስል ነበረ። ከዚው ከብራዚል ሳንወጣ ከስምንት ዓመታት በኋላ አንድ አዲስ ክስተት ተከስቷል። ብዙዎች የሚያስታውሱት እንግዲህ ለቼልሲ ወይም ለአርሰናል ሲጫወት ነው፣ ብራዚላዊውን ተከላካይ ዳቪድ ሉዊዝን ማለት ነው። ከቼልሲ ጋር የፕሪሚየር ሊግና የአውሮፓ ሻምፒዮንስ ሊግን፣ ከአርሰናል ጋር ደግሞ ኢፌካፕን ጨምሮ የተለያዩ ድሎችን ያሳካው ዳቪድ ሉዊዝ ትላንት በአውሮፓ ሻምፒዮንስ ሊግ ጨዋታ ደምቆ አምሽቷል ማለት ነው ከ ትላንት ወዲያ ማለት ነው ከቆጵሮሱ ፓፎስ ከፈረንሳዩ ሞናኮ ጋር ሁለት ለሁለት በተለያዩበት የአውሮፓ ቻምፒዮንስ ሊግ የምድብ ጨዋታ እንግዲህ ዳቪድ ሉዊስ አቻ የሆኑበትን የመጀመሪያ ግብ ከመረቡ ማሳረፍ ችሏል ጥቅምት 2017 በአውሮፓ ቻምፒዮንስ ሊግ በስታንፎርድ ብሪጅ እንግዲህ 2017 በአውሮፓውያኑ የዘመን ቀመር ማለት ነው። በስታንፎርድ ብሪጅ ቼልሲ ከሮማ ሶስት ለሶስት በሆነ ውጤት ሲለያይ የመጨረሻ ግቡን ያስቆጠረው ዴቪድ ሉዊዝ በዛ ጨዋታ ላይ የነበረ፣ አሁን ግን ከስምንት ዓመታት በኋላ ትናንትና ምሽት ጎልን ማስቆጠር ችሏል ማለት ነው። ቼልሲ የ2012ን የአውሮፓ ሻምፒዮንስ ሊግ ዋንጫ ሲያነሳ የክለቡ ቁልፍ ተጫዋች የነበረው ብራዚላዊ ተከላካይ ከቼልሲ እና አርሰናል በተጨማሪ ለፖርቹጋሉ ቤኔፊካ፣ ለብራዚሉ ፍላሚንጎ እንዲሁም ለፈረንሳዩ ፓሪስ ጀርመን ተጫዋቾች ማለሁን የምናስታውሰው ነው። እንግዲህ ከስምንት ዓመት በኋላ ጎል ማስቆጠር ምን ሊመስል እንደሚችል ስሜቱ ምን ይመስላል ብላችሁ ካሰባችሁ ይህንን ጨዋታ ሪፕላይ መልሳችሁ እንድታዩ እንጋብዛችኋለን ማለት ነው። እንግዲህ ወደ መጨረሻው መረጃችን ስናልፍ የአስራ ሶስተኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎች ቅዳሜ እና እሁድ ቀጥለው መካሄዳቸውን ይቀጥላሉ ማለት ነው። ቅዳሜ አስራ ሁለት ሰዓት ሲሆን ብሬንትፈርድ ከበርንሊ ወይም ነገ ማለት ነው አስራ ሁለት ሰዓት ብሬንትፈርድ ከበርንሊ፣ ሰንደርላንድ ከቦርንማውዝ፣ ማንቸስተር ሲቲ ከሊድስ ጨዋታቸውን ያደርጋሉ። እንዲሁም ልክ ሁለት ሰዓት ተኩል ሲሆን ኤቨርተን ከኒውካስል የሚያደርጉት ጨዋታ ይጠብቃል። አምስት ሰዓት ቅዳሜ ምሽት አምስት ሰዓት ላይ ቶተናም ሆትስፐርስ ከፉላም የሚያደርጉት ጨዋታ ይህም በጉጉት የሚጠበቅ ሌላኛው ጨዋታ ነው ማለት ነው እንግዲህ እሁድ ይበልጥ ኢንትረስቲንግ የሆኑ ጨዋታዎች የሚደረጉበት ነው። ታላላቅ ክለቦች ታላላቅ ጨዋታዎችን በዚህኛው የእሁድ መራገሮች ይመለሳሉ። ገና ዘጠኝ ሰዓት ሲል ክሪስታል ፓላስ በሜዳው ማንቸስተር ዩናይትድን ያስተናግዳል። በዚህኛው የውድድር ዘመን ጥሩ ብቃት ላይ የሚገኘው ክሪስታል ፓላስ ወይም ሰርፕራይሲንግ ቲም ይሆናል ተብሎ የሚጠበቀው ከጨዋታዎች በኋላ ግን ትንሽ መዳከምን እያሳየ የሚገኘው ፓላስ ከማንቸስተር ዩናይትድ ከሩጋና ሞሪሞ ሰራዊት ጋር ጨዋታቸውን ያደርጋሉ ማለት ነው። ማንቸስተር ዩናይትድ ከአምስት ተከታታይ ያለ መሸነፍ ጉዞ በኋላ ባሳለፍነው ሳምንት በኤቨርተን ነጥብ መጣሉ የሚታወስ ነው። በዚህኛውም ምን ያሳየናል የሚለው ነገር የሚጠብቅ ነው። ሌላው አስራ አንድ ሰዓት ከአምስት ሲሆን ዌስትሃም ከሊቨርፑል የሚያደርጉ ጨዋታ ይጠብቃል። ሊቨርፑል በዚህ ጨዋታ ማንሰራራቱን ይጀምራሉ የሚለው በራሱ ጨዋታውን እንጠብቅ የሚያደርገን አንዱ ነጥብ ነው። ሌላው በተመሳሳይ 11 ሰዓት ከአምስት ሲል አስቶን ቪላ ከዎልቭስ የሚያደርጉ ጨዋታ ይጠበቃል። እንዲሁም ኖቲንግሃም ፎረስት ከብራይተን የሚያደርጉ ጨዋታ ተጠባቂ ነው። ከዛም እሁድ ልክ አንድ ሰዓት ከሰላሳ ሲል የሳምንቱ ተጠባቂ ታላቅ ጨዋታ በአውሮፓም እጅግ አይኖች ሁሉ ወደዛ የሚያርፉት ቼልሲ በስታንፎርድ ብሪጅ ከአርሰናል የሚያደርጉ ጨዋታ ይጠበቃል። እንግዲህ በአውሮፓ ሻምፒዮንስ ሊጉ ሁለቱም ክለቦች ድል ቀንቷቸውን የመጡት ቼልሲ ትልቁ ባርሴሎናን ስታምፎርድ ብሪጅ ድረስ ጠርቶ ሶስት ለባዶ በሆነ ውጤት ማሸነፍ ችሏል። እንዲሁም የወቅቱን የአውሮፓ ምርጥ ቡድን ባየር ሙኒክን ወደ ኢምሬትስ ጋብዞ ሶስት ለአንድ በሆነ ውጤት ያሸነፈው አርሰናል፣ ሁለቱ እርስ በእርስ የሚያደርጉ ጨዋታ ይጠበቃል። ማለች አስደናቂ ብቃት ላይ ነው የሚገኘውም ያለ ወሳኝ ተጫዋቹ ኮል ፓልመር ቢሆንም ነገር ግን ምንም ችግር የለም። ምክንያቱም እነ ኢስቴቫውን የመሰሉ ወጣት ተጫዋቾችን ተጽዕኖ እንዲፈጥሩ ማድረግን ችሎበታል። እንዴት እንደሚጠቀሙ ወይን ዞ ማሪስ ታውቁበታል እና በጣም ኢንትረስቲንግ የሆነ ጨዋታ ይሆናል ተብሎ ይጠበቃል። አርሰናል ደግሞ ምንም አይነት ደካማ ጎን የሌለው ውድም ብሎ መጠራት የሚችል አይነት ክለብ ነው። ወይ ሰዓት አርሰናል ለማሸነፍ መንገዱ ምን እንደሆነ በዚህ ሰዓት ማንም የሚያውቅ አይመስለንም፣ ምክንያቱም ተከላካይ መስመሩ በአውሮፓ ካሉ የተከላካይ መስመሮች ሁሉ ጠንካራው ነው። የማጥቃት መስመሩ ከሴትፒስም ጎል ያስቆጥራል፣ ከኦፐን ፕላይም ጎል ያስቆጥራል። በየትኛው መንገድ ጎሎችን ማግባት እንዳለበት ፕሪዲክት ብል አይደለም። ይህን ይህንን ስንመለከት አርሰናል በአውሮፓ እንዲሁም በዓለም በዚህ ሳሌ ጠንካራ ውል እንደሆነ እናውቃለን። ስለዚህ አስደናቂ ቃ ላይ ከሚገኘው ቼልሲ የሚያደርጉት ጨዋታ በጣም ይጠበቃል። ይህንን ጨዋታ የሚያሸንፉ ከሆነ ከተከታያቸው ከራሱ ከቼልሲ ያለውን ነጥብ ልዩነት የሚያሳፉ ይሆናል። ምክንያቱም ከአንደኛ እና ሁለተኛ ያሉ ክለቦች ሲጫወቱ ቼልሲ የሚያሸንፍ ከሆነ አርሰናልን ጎትቶ ነው ወደ ላይ የሚወጣው። አርሰናል የሚያሸንፍ ከሆነ ቼልሲን ረግጦ ነው ወደ ላይ የሚወጣው እና የዋንጫ ፉክክሩ ላይም ትልቅ ሚና ይኖረዋል ተብሎ የሚጠበቅ ጨዋታ ነው። ሁላችሁም ይህን ጨዋታ እንድታዩ እንጋብዛችኋለን። እኛ አማራ ሶስት ስፖርት በኢትዮጵያ ወይም የሚደረጉትን ጨዋታዎች በቀጥታው ለእናንተ ከስቱዲዮ የምናስተላልፍ ይሆናል ማለት ነው። ከሌሎች ባህር ደረቦች ጋር ሆነን ለዕለቱ የያዝናቸው መረጃዎች ይህንን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ ከልብ ከልብ አድርገን ሁላችን እናመሰግናለን። ዛሬም እንግዲህ በሚወጡ አዳዲስ ትኩስ ትኩስ መረጃዎች በሚኖሩ ጊዜ በቴሌግራም ቶሎ ቶሎ አብዴት የምናደርጋቸው ይሆናል። እንዲሁም ሌሎች የሶሻል ሚዲያ አማራጮች አሉን። ያውም በቲክቶክ በአራት መቶ ሺህ በላይ ተከታይ ያለው ፔጃችን አለ በዩቲዩብ ከ22 ሺህ በላይ ተከታይ ያለን አሁን ይህን የምታደምጡበት ቻናል ማለት ነው። እንዲሁም ደግሞ በፌስቡክ አማራጫችን አለን። ቲክቶክ፣ ፌስቡክ፣ ዩቲዩብ ኢንስታግራም ፔጅም አለን። በቴሌግራም ከ580 ሺህ በላይ ተከታይ ያለ ሁላችሁም የምታውቁት ፔጃችን እንዳለ ይታወቃል እና በሱ በሱ ሁሉ ሚና ለእናንተ መረጃችንን ለማድረስ ከሌ እንታተራለን እናንተም ኢንጌጅመንታችሁ በዛው ልክ እንዲሆን ይጠበቃል። ሀሳባችሁን አስተያየታችሁን